ሰላም ጠናስ ጥልኝ፣ እንዴት ናችሁ? ውድ የኢንፎቴመንት ዩቱብ ቻናል ቤተሰቦችን፣ የፋሲል ነኝ። ይህ ደግሞ የኢንፎቴመንት ዩቱብ ቻናል ነው። ዛሬ ይዤላችሁ የቀረብኩት እንዴት አድርገን በስልካችን ተጠቅመን ላይቭ ስትሪም መግባት እንችላለን ስትሪም ያርድ የተባለውን ሶፍትዌር ተጠቅመን ማለት ነው። ወይም ዌብሳይትም ተጠቅመን እንደምታውቁት እኔ ስትሪም ያርድ ላይ የምገባው በኮምፒውተሬ ነው። ሆኖም ግን በስልካችን ብዙ አይነት አማራጮች አሉን። ከነዚህ አማራጮች የመጀመሪያውና አንዱ ደግሞ ስትሪም ያርድ ላይ መግባት እንችላለን። በስልካችንም ብዙዎቻችን የምንጠቀመው ስልክ እንደመሆኑ መጠን በስልካችን እንዴት አድርገን ስትሪም ያርድ ላይ በላይቭ መግባት እንደምንችል እንመለከታለን። እንደምታውቁትና ከዚ በፊትም ደጋግሜ እንደገለጽኩት አንድ ሰው በዩቲዩብ ላይ ላይቭ ለመግባት በየትኛውም አይነት መንገድ ቢጠቀም 50 ሰብስክራይበርስ መድረስ አለበት። ከዚህ በተጨማሪ ደግሞ እንደ ቱ ስቴፕ ቫሪፊኬሽን የመሳሰሉ ነገሮችንም ማሟላትና ማስተካከል ይኖርበታል። በአጭሩ አካውንቱን ቬሪፋይ ማድረግ ይኖርበታል ማለት ነው። ብዙዎቻችሁ ለጠየቃችሁኝ ጥያቄ ይሄ ምላሽ የሆናቸዋል ብዬ ተስፋ አደርጋለሁ። ከዛ በተረፈ ግን ወይም ከዛ ባሻገር እንዴት አድርገን በስልካችን ላይቭ ስትሪም ላይ በስትሪም ያርድ ሶፍትዌር ወይም ዌብሳይት ላይ ገብተን እንዴት ነው ላይቭ መስራት የምንችለው? ይህን ቪዲዮ ዛሬ ይዤላችሁ ቀረብ ያለው እንደምትወዱት ተስፋ አድርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክት በመጫን ደግሞ አዳዲስ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ይህን ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ እና ሼር ማድረጋችሁንም አትርሱ። አሁን ቀጥታ በስልካችን እንዴት ላይቭ ስትሪም መግባት እንደምንችል እንመለከታለን ማለት ነው። ስለዚህ ስልካችሁን ትከፍታላችሁ ማለት ነው፣ ልክ እንደዚህ እንደምትመለከቱት። ከዛ በኋላ ስልካችሁን ከከፍታችሁ በኋላ የምትገቡት ክሮም ላይ ነው። ዌብሳይቱን እንዴት አድርገን እንደምንከፍት እናያለን። ስለዚህ ክሮምን ገብታችሁ ስትሪም ያርድ ብላችሁ መጻፍ አለባችሁ በምታዩት ክፍት ቦታ ላይ። ስለዚህ እኔ ብዙ ጊዜ ስለምጠቀምበት ያው በኮምፒውተርም ስለምጠቀምበት እዚሁ ላይ ይመጣል ማለት ነው ቀጥታ ዌብሳይቱ። ከዛ ስትሪም ያርድ ብላችሁ ከጻፋችሁ በኋላ ያውጭ ልክ እንደምታዩት ማለት ነው፣ ስትሪም ያርድ ይመጣላችኋል። ስለዚህ እሱን አንድ ጊዜ ክሊክ ያላችሁ ማለት ነው። ከዛ እሱ ወደ ስትሪም ያርድ ይመራቸዋል ማለት ነው። ከዛ በኋላ ልክ እንደዚህ አይነት ዊንዶው ወይም ኢንተርፌስ ይከፈትላችኋል። ይሄ ስትሪም ያርድ ላይ መግባታችሁን የሚያሳይ ነው። ግን ያ ማለት የመጨረሻ ነው ማለት አይደለም። ስለዚህ እዚህ ጋ አንዳንድ የምታስተካክሏቸው ነገሮች ይኖራሉ ማለት ነው። ስለዚህ እዚህ ጋ ትገባላችሁ፣ ከዛ አካውንታችሁን ያስመርጣችኋል። አካውንታችሁ ማለት የጉግል አካውንታችሁ፣ ለዩቲዩባችሁ የምትጠቀሙበትን የጉግል አካውንት መምረጥ ይኖርባችኋል ማለት ነው። ከዛ በኋላ ኮንቲኒው ትሉት አላችሁ። ከዛ በኋላ ኮንቲኒው ስትሉት እንደዚህ ይፈልግና ላይፍ ስትሪም ያርድን ያመጣላችኋል ማለት ነው። ልክ በእንደዚህ አይነት መንገድ ያመጣላችኋል። ከዛ በኋላ ያው ከዚህ በፊት ስለገባሁኝ ፕላስ ምልክቷን ብቻ ነው መንካት የሚጠበቅብኝ። ስለዚህ ወይም ደግሞ የአይከኔን ነው መንካት የሚጠበቅብኝ። ከዚህ በፊት የነበራችሁ ሂስትሪ ካለ ደግሞ ልክ እንደዚህ ሂስትሪያችሁን ያመጣላችኋል። ለማንኛውም አሁን ሂስትሪን ክሊር ላድርገውና እንደገና እንደ አዲስ እንገባለን ማለት ነው። ስለዚህ አሁን ፕላስ ምልክቱን አንድ ጊዜ እንደዚህ እንጫናለን። ከዛ በኋላ ስትሪም ያርድ የሚለውን እንነካለን ማለት ነው። ይሄ ላይቭ ስትሪም ለመግባት ነው። ላይቭ ስትሪም የሚለውን ትነካላችሁ። ግን ሬከርድም ዌቢናርም ካላችሁ በስትሪም ያርድ መጠቀም ትችላላችሁ። ለላይቭ ስትሪም ብቻም አይደለም የሚጠቅመው። ከፈለጋችሁ ሬከርድ ማድረግ ትችላላችሁ። ከፈለጋችሁ ዌቢናር መግባት ትችላላችሁ። ለማንኛውም ምሳሌ ስለ ላይቭ ስትሪም ነው የምንመለከተው። እኔ ከዚህ በፊት እያሳያችሁ እንዳለሁት አይከኔ አለ። ለምን ላይቭ ስትሪም ስለምገባ በስትሪም ያርድ ከዛ ዩቱብ ቻናላችሁን ያመጣላችኋል። በነገራችን ላይ ለዩቱባችሁ ብቻ ሳይሆን ለፌስቡክ፣ ለትዊተር፣ ለኢንስታግራም እና ለሌሎችም ፕላትፎርሞቻችሁ በስትሪም ያርድ ተጠቅማችሁ ላይቭ ስትሪም መግባት ትችላላችሁ። ግንኛ ዛሬ የምንመለከተው ዩቱብ ላይ እንዴት ነው ላይቭ ስትሪም በስትሪም ያርድ ተጠቅመን የምንገባው የሚለው እንመለከታለን። አሁን የፕላስ ምልክቱን ትነካላችሁ እናንተ ከዛ በኋላ እዚ ጋ ታይትላችሁን ትጽፋላችሁ ማለት ነው። ስለዚህ የፈለጋችሁትን አይነት ታይትል መጻፍ ትችላላችሁ። ስለዚህ እዚ ጋ እንደ ዝም ብዬ እንደ በምሳሌ ነው እዚህ ጋር ወይም ለምሳሌ አድርጌ የምገልጻቸው ወይም እዚህ ጋር የምጽፋቸው ነገሮች ይኖራሉ። እናንተ ግን የፈለጋችሁትን አይነት ታይትል መስጠት ትችላላችሁ። ለምሳሌ ዛሬ በአንዳንድ ጊዜ ላይቭ ስትሪሜ ላይ ርዕስ እጽፋለሁ። ስለዚህ ልክ ርዕስ እናንተ ዩቲዩባችሁ ወይም ላይቭ ስትሪማችሁ ላይ የምትወያዩበትን ርዕስ ትጽፋላችሁ ማለት ነው። ከዛ በኋላ እዚህ ጋር ደግሞ ዲስክሪፕሽን መጽሐፍ ያስፈልጋችኋል። ይሄ ማለት ደግሞ ስለ ላይቭ ስትሪማችሁ አጭር የሆነ ማብራሪያ መጽሐፍ ሊያስፈልጋችሁ ይችላል። ስለዚህ የምትፈልጉትን ማብራሪያ ትጽፋላችሁ። ከዛ በኋላ ቀጥሎ እዚህ ጋ ፐብሊክ ላይ ትመርጣላችሁ። ፐብሊክ ላይ የምትመርጡት ቀጥታ ላይቭ ስትሪም ላይ አሁኑኑ መግባት የምትፈልጉ ከሆነ ነው። ስኬጁል መስራት የምትፈልጉ ከሆነ ደግሞ ፕራይቬት ወይም አንሊስት ላይ ማድረግ ትችላላችሁ። እኔ ግን አሁን እንዴት ነው ፐብሊክ ላይ አድርገን በቀጥታ አሁኑ መግባት የምንችለው የሚለውን ነው የማሳያችሁ ማለት ነው። ከዛ በኋላ ቀጥሎ ከታች የሚመጣላችሁን አማራጭ ትመርጣላችሁ ማለት ነው። ከዛ ልክ እንደዚህ አይነት ምልክት ያመጣላችሁና ይፈልጋል። ከዛ እንደዚህ ሰርች ያደረግና እችን አይነት ነገር ያመጣላችኋል። ስለዚህ አሁን ላይቭ ስትሪም መግባት የምትችሉበት አማራጭ ቀስ በቀስ እየመጣላችሁ ነው፣ ወይም ደግሞ ፕሮሰሱን እየጨረሳችሁ ነው ማለት ነው። ስለዚህ አሁን እነዚህን እዚህ ጋር የምታዩአቸው ነገሮች ያው ኖቲስ የሚያደርጋችሁ ነገር አለ። ሞር በኮምፒውተር ብትጠቀሙ ብዙ አማራጭ አለው ነው ሐሳቡ። ግን በስልካችሁ መጠቀም ትችላላችሁ። ለማንኛውም ጥርት ያለ ዋይፋይ ወይም ደግሞ ጥርት ያለ ኮኔክሽን እንዲኖራችሁ ያስፈልጋል፣ ምክንያቱም ላይፍ ስትሪማችሁ እንዳይቆራረጥ ማለት ነው። ከዛ በኋላ ችኛዋን አማራጭ ትነካላችሁ ማለት ነው። ስለዚህ ወደ ቀጥታ ወደ ላይፍ ስትሪሙ የምትገቡበትን አማራጭ ተናግታላችሁ ማለት ነው። ከዛ በኋላ ልክ እዚህ ጋ እንደምትመለከቱት እንግዲህ አሁን እዚህ ጋ ይቅርታ እንደገና ወደኋላ የተመለስኩት ሌላ ስለተጠቀምኩኝ ነው። ለማንኛውም እናንተ አዲስ ከሆናችሁ እና ከዚ በፊት ተጠቅማችሁ የማታውቁ ከሆነ አንዳንድ ሂስትሪዎችን ላያመጣላችሁ ይችላል። እንደ እኔ፣ እኔ ከዚ በፊት ተጠቃሚ ስለነበርኩኝም ነው ስለዚህ ለማንኛውም አሁን ቀጥታ እንገባለን ወደ ላይቭ ስትሪማችን በስትሪም ያር ተጠቅመን ማለት ነው። እንደገና ይቅርታ ወደዚህ ስለመለስኳችሁ። ከዛ በኋላ ይሄን እዚች ጋ እንዳልኳችሁ ርዕሳችሁን ትጽፋላችሁ ማለት፣ እዚ ጋ የቻናላችሁን ስም ትጽፋላችሁ፣ ኦነሩ ማን እንደሆነ ማለት ነው። የቻናላችሁን ስም መጻፍ ትችላላችሁ። እኔ እዚጋ እንደ እንደምሳሌ የጻፍኩት ነገር ይኖራል። ስለዚህ ከዛ በኋላ እዚ ጋር የቻናላችሁን ስም ከጻፋችሁ በኋላ ትገባላችሁ ማለት ነው። አሁን ልክ ስትገቡ ምንድን ነው የሚያደርግላችሁ? እዚች ጋር የማይክና የድምፅና ቪዲዮችሁን እዚ ጋር አሁን እኔ እዚች ጋር ይሄንን ቪዲዮ እየሰራኝ በነበረበት ሰዓት ሬከርድ የማደርግበት አንድ አፕሊኬሽን ነበር። ስለዚህ ማይኩንም ቪዲዮንም አልከፈተልኝም። እዚጋ አስቸግሮኝ ነበረ፣ ሪጀክት አድርጎኝ ነበረ። እናንተ ግን ሬከርድ እያረጋችሁ ስላልሆነ እኔ ለቱቶሪያል ሬከርድ እያረኩላችሁ ስለነበረ ነው ማይክና ቪዲዮን ያልከፈተልኝ። ለእናንተ ግን ሁለቱም ክፍት ይሆናል። ከዛ በኋላ እንደውም ማይኩንም ቪዲዮንም ቼክ ማድረግ ትችላላችሁ። ወደዚህ ጋር ስትመጡ ደግሞ ለዩቲዩብ ለላይቭ ስትሪማችሁ ባነር መስራት ትችላላችሁ። ይሄ ከስር የሚሄደውን እኔ ብዙ ጊዜ አይታችሁ ከሆነ በስትሪምያርድ ስጠቀም ከስር ጽሑፎች ይሄዳሉ። ኤፍኤል ሜሎዲ የተባለ የቴሌግራም ቻናል አለኝ። ከዛ በኋላ ደግሞ በ0942 44 29 66 ላይ ቴሌግራም ላይ መጻፍ ትችላላችሁ፣ የሚል የባነር ያው ይሄዳል እና አይታችሁት ከሆነ ማለት ነው። ስለዚህ እናንተም እንደዚህ አይነት ባነሮችን እዚህ ጋር ማዘጋጀት ትችላላችሁ ማለት ነው። እዚህ ጋር ደግሞ ኮሜንቶቻችሁን ላይቭ ቻታችሁን መመልከት ትችላላችሁ። ከዛ ላይቭ ቻታችሁን እያነበባችሁ ምላሽ ትሰጣላችሁ፣ አማራጭ ይኖራችኋል። ግን ምንድን ነው እስካሁን ላይቭ አልገባችሁ መወቁ ጎላይቭ የምትለውን እስከምትነቷት ድረስ ላይቭ አትገቡም ከዛ ልክ እቺ በቀስቷ ያለችባትን ጎ ላይቭ የምትለውን ስትነቁ ያን ጊዜ ላይቭ ትገባላችሁ ማለት ነው። ሰዓቱ መቁጠር ይጀምራል። የሚገባላችሁም ቪወር መቆጠር ይጀምራል ማለት ነው። እንግዲህ በቀጥታ በስትሪምያርድ ተጠቅማችሁ ላይቭ መግባት የምትችሉት ልክ በእንደዚህ አይነት መንገድ በጣም በቀላሉ ነው። በስልካችሁ ተጠቅማችሁ ላይቭ ስትሪም ላይ በስትሪምያርድ መግባት ትችላላችሁ ማለት ነው። እንግዲህ ቪዲዮ እንዳያችሁት በጣም ቀላል ነው። ብዙ ጊዜ የሚመስለን እኛ በኮምፒውተራችን ብቻ ነው ብዙ አማራጭ ያለን ብለን እናስባለን። እርግጥ ነው በኮምፒውተር በጣም በርካታ አማራጮች እና ከብዙ ነገሮች ጋር አብሮ የቀረቡ አማራጮች አሉ፣ ግልጽ ነው። ግን በስልካችንም ብዙ ነገሮችን መጠቀም እንችላለን። እንደምታስታውሱት ባለፈው የሰራላቸው ቪዲዮ ነበረ። ይሄ የሰራውላቸው ቪዲዮ ደግሞ በስልካችን ተጠቅመን እንዴት ነው የዩቲዩብ ቪዲዮ መልቀቅ የምንችለው፣ እንዴት ነው ዩቲዩባችን ማስተካከል የምንችለው የሚል ቪዲዮ ነበር የሰራሁት። አሁንም በጥያቄያቸው መሰረት ደግሞ እንዴት ነው ስትሪምያርድ የተባለውን ሶፍትዌር ወይም ዌብሳይት ተጠቅመን በቀላሉ ላይቭ መግባት የምንችለው በስልካችን ብላችኛል። ምክንያቱም በፐርሰንት ሲታይ ስልካችንን የምንጠቀመው በጣም በርካታ ስለሆነ ማለት ነው። በተቻለ መጠን በስልካችን ብዙ ነገሮችን እንዴት ለዩቲዩብም ይሁን ለሌሎችም ነገሮች መጠቀም እንደምንችል ከዚህም በኋላ ባሉት ጊዜያት ቪዲዮዎችን ለመስራት እሞክራለሁ ማለት ነው። ለማንኛውም በስትሪም ያርድ ተጠቅማችሁ በስልካችሁ ላይቭ ስትሪም አገባብ ይህንን ይመስላል። ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። የወደዳችሁት ያስላችሁን አስተያየት በኮመንት ሴክሽን ላይ አሳውቁኝ። እንደዚሁም ደግሞ ለሌሎችም ሼር አድርጉ ይህንን ቪዲዮ። በሚቀጥለው ጊዜ በሌላ ቪዲዮ ተመልሰን እንገናኛለን። እስከዛው መልካም ጊዜ